አመሰግናለው ምን ይችል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የቦርድ ሰብሳቢ ወይም ደግሞ ምርጫ አስፈጻሚ ቦርድ በ2017 የምርጫ ወይም ደግሞ የመጅሊስ ምርጫ ዙሪያ የተለያዩ ዝግጅቶችን እያደረገ እንደሆነ ይታወቃል። ከእነዚህ ዝግጅቶች መካከል የምርጫ አስፈጻሚዎችን ተአማኒነት ፍትሐዊነት ለማረጋገጥ የሚሰጡት ስልጠናዎች አሉ። በዛሬው ዕለትም የግንዛቤ ማስጨበጫ መድረክ እየተካሄደ ነው የሚገኘው። በዚህ የግንዛቤ ማስጨበጫ መድረክ ከ7ሺህ በላይ ወጣቶች ከተለያዩ የሀገሪቱ ክፍሎች የተወከሉ ማለት ነው እዚህ መጥተው የግንዛቤ ማስጫ መድረኩ ላይ እየተሳተፉ ነው የሚገኙት። ከግንዛቤ መስጫ መድረኩ ባለፈ እንግዲህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ የምርጫ ምዝገባ ማስጀመሪያ ፕሮግራም በዛሬው ዕለት እያከናወነ ነው የሚገኘው። ከዚሁ ጋር በተያያዘ ተጨማሪ መረጃ እንዲሰጡኝ ወይም ማብራሪያ እንዲሰጡኝ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ ሰብሳቢ ዶክተር አብዱላዚዝ ኢብራሂም ጋር የተወሰነ ቆይታ የማደርግ ይሆናል። አመሰግናለሁ ዶክተር እናመሰግናለን። የዚህ የመርሃ ግብሩ ዓላማ ምንድን ነው ከሚለው እነሳ፣ አጠር አድርገው የዚህ መርሃ ግብር ዋና ዓላማ ዛሬ እዚህ የተሰበሰቡት ከ7 ሺ እስከ 8 ሺ የሚሆን ምርጫ አስፈጻሚዎች ናቸው። በአዲስ አበባ ከተማና በሸገር እንዲሁም ከየክልሉ የተሰበሰቡ ለነዚህ የምርጫ ግንዛቤ ለመስጠት እንዲሁም ደግሞ የመጀመሪያው የቅድመ ምርጫ ዝግጅት መጠናቀቁንና ወደ ምዝገባ ለመግባት ዛሬ ምዝገባን ለማብሰርና የምዝገባ ሰነድን ለማስረከብ ነው ለክልሎችና ለምርጫ አስፈጻሚዎች። እንደው ዶክተር በዚህ ዓመት እንደሚካሄድ ይታወቃል። ቀኑ ግልጽ የታወቀ ቀን ካለ እሱም ቢነግሩን፣ ምርጫው መቼ ነው የሚካሄደው? እንዲሁም እነዚህ ምን አይነት የግንዛቤ ስራዎች ናቸው ለዚህ እየተሰጠ ያለው እየሰጠን ያለነው የግንዛቤ ሂደት ምርጫ ለምን አስፈለገ ምርጫ እንዴት ይከናወናል? ምርጫ የት ይከናወናል? ምርጫ መቼ ይከናወናል? ምርጫ በማን ይከናወናል ና ለምርጫ የሚያስፈልጉ ስነ ምግባሮች ምን ምንድን ናቸው የሚሉ በተቻለ መጠን ዓለም አቀፋዊ ግንዛቤን በስልጠና ውስጥ ቢያካተተ ምርጫ ግንዛቤ መስጫ ነው የሚሆነው። ምርጫ ቀን በቅርቡ የምርጫ ቦርዱ በፕሬስ ኮንፈረንስ የሚገልጽ ይሆናል። በአጠቃላይ እንግዲህ የተለያዩ ዝግጅቶች ሲካሄዱ ነበር እና ምን አይነት ቅድመ ዝግጅቶች ከዚህ በፊት ሲካሄዱ ነበር የሚለውን ደግሞ ያንሱልኝ፣ እስኪ። እስካሁኑ የምርጫ ሂደት ለምርጫ አስፈጻሚ ከፌዴራል ጀምሮ እስከ መስጂድ ድረስ ያለው የፌዴራል፣ የክልሎች፣ የዞን፣ የወረዳዎች፣ የመስጅድ ምርጫ አስፈጻሚዎች ሁሉም በየደረጃቸው ተቋቁመዋል። ለነዚህ ለተቋቋሙት ደግሞ አስፈላጊ የተባሉ ማንዋሎች ተዘጋጅቶ ማንዋሎቻቸውን አግኝተዋል። በሶስተኛ ደረጃ ስልጠና ነው ለነዚህ ስልጠናዎች እንደየደረጃቸው ተሰጥቷል ስልጠናው በየሂደቱ ይቀጥላል የምዝገባን ስልጠና ከወሰዱ ቀጥሎ ደግሞ የምርጫን ቀጥሎ ደግሞ ከድህረ ምርጫን ያሉትን በየሂደቱ የሚሰጥ ይሆናል በእስካሁኑ ግን ተቋማዊ ዝርጋታው ተጠናቆ ስልጠናዎች በመሰጠት ላይ ይገኛሉ አሁን ላይ ምርጫውን ለማከናወን ያለው አስቻይ ሁኔታ ምን ይመስላል እንዲሁም በቀጣይ ምን ይጠበቃል የሚለውን ደግሞ አንሱልኝና እንጨርስ ምርጫው ሃይማኖታዊ እንደመሆኑ መጠን ምርጫ የሚከናወነው በመስጂድ ነው። ምርጫ በፍላጎት ነው። ምርጫው በፍቅር ነው። እንዳያችሁት በዚህ ግቢ ከመንግስትና ከጸጥታ አካላት የተደረገልን ድጋፍ ከውጭ እንጂ ሁሉም በፍቅር መጥቶ እዚህ የመጣው ምርጫ አስፈጻሚ በሙሉ በቮለንቲር የሚሰራ ነው። በቂ ዝግጅት አድርጓል። ስልጠናዎችን አግኝቷል። ማንዋሎችን አውቋል። ምርጫን በአካታችነት፣ ምርጫን በፍትህ፣ ምርጫን ለሁሉም በሁሉም ለሁሉም በሚል መርህ ጽኑ ለጽኑ ተቋም ጥሩ ምርጫ በማከናወን ተዘጋጅተናል። ዶክተር ለጊዜዎትም ለሀሳቦትም እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንልዎት። ምን ይችል እንግዲህ በዛሬው መድረክ ከሰልጣኞች ወይም ደግሞ ከምርጫ አስፈጻሚዎች ባለፈ የተለያዩ ባለድርሻ አካላትም ተገኝተዋል። ከፍተኛ የመጅሊስ ከፍተኛ የስራ ኃላፊዎችም በዚሁ በመድረኩ ላይ ተገኝተዋል። እንግዲህ ሰልጣኞችም ቃለ መሐላ ወስደው ወደ ስራ የሚገቡበት ሁኔታ ነው ያለው። የቃለ መሐላ ፕሮግራምም ከዚህ ቀደም ብሎ ተከናውኗል። በኔ በኩል የነበረው መረጃ ይሄንን ይመስላል። አመሰግናለሁ። ምን ይችል መልካም ጊዜ